ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ እኔ አለው እግዚአብሔር ይመስገን እንድና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው ቆዳችን ስለ ጤናችን የሚሰጣቸው የማስጠንቀቂያ ምልክቶችን እነግራችኋለሁኝ ማለት ነው ምን የጤና ችግሮችን ቆዳችን እንደሚነግረን በዚህ ቪዲዮ ላይ በስፋት የምንመለከት ይሆናል። ይህ የጤና ትምህርት ታዲያ ለበርካቶች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ሰብስክራይብ በማድረግ ደግሞ አግዙኝ፣ አበረታቱኝ ይላለውኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቆዳችን የሰውነታችን ትልቁ አካል ነው። እናም ብዙውን ጊዜ በውስጥ አካላችን ውስጥ ስለሚከሰተው ነገር ቀደምት ፍንጮችን ወይም ደግሞ ምልክቶችን ይሰጣል። የቆዳችን ሸካራነት ወይም ደግሞ ቴክስቸሩ፣ የቀለም ወይም ደግሞ የስሜት ህዋሳት ለውጦች ከምግብ እጥረት ጀምሮ እስከ ከባድ የውስጥ በሽታዎች ድረስ ያሉ የጤና ችግሮችን ሊያመለክቱ ይችላሉ። መሰረታዊ የጤና ችግሮች ሲኖር ፍንጭ የሚሰጡ የቆዳ ማስጠንቀቂያ ምልክቶችን በዝርዝር ልንገራችሁ። አንደኛ፣ የማይጠፋ እናም ቀጣይነት ያለው የደረቀ ወይም ደግሞ የተሰነጣጠቀ ቆዳ ነው። ይህ የሰውነት የውሃ እጥረት ወይም ደግሞ ዲሃይድሬሽንን ያመለክታል። በቂ ውሃ ካለመጠጣት ወይም ደግሞ የፈሳሽ መጥፋትንም ያመለክታል። እንዲሁም የቫይታሚን እጥረትንም ያመለክታል። በተለይ የቫይታሚን ኤ፣ የቫይታሚን ሲ፣ የቫይታሚን ዲ እናም የቫይታሚን ኢ እጥረቶችን ያመለክታል። እንዲሁም የታይሮይድ ችግሮችንም የሚያመለክት ነው። የሃይፖታይሮይዲዝም በሽታ ብዙ ጊዜ ደረቅና ሸካራ ቆዳን ያስከትላል። በተጨማሪም የስኳር በሽታንም ይጠቁማል። ከፍተኛ የደም ስኳር መጠን ድርቀትና የቆዳ መድረቅን ሊያስከትል ይችላል። ታዲያ በዚህ ጊዜ ምን ማድረግ አለብን? በቂ ውሃ መጠጣት፣ በየቀኑ እርጥበት ክሬምን ሞይስቸራይዘርን መጠቀም፣ እናም ድርቀቱ ደግሞ ከቀጠለ የታይሮይድ እናም የደም ስኳር መጠንን በህክምና አረጋግጡ። ሁለተኛ፣ ቢጫማ ቆዳ ነው ጃውንዲስ። ይህ የጉበት ችግሮችን ያመለክታል። እንደ ሄፓታይተስ ወይም ደግሞ ሲርሆሲስ ያሉ በሽታዎች ቢሉሩቢን የተባለ ንጥረ ነገር እንዲከማች በማድረግ ቆዳን ቢጫ ያደርጋሉ። በተጨማሪም የሃሞት ከረጢት ወይም የጣፊያ ችግሮችንም ያመለክታል። የሃሞት መተላለፊያ ቱቦ መዘጋት የሃሞት በትክክል እንዳይፈስ ሊያግድ ይችላል። ታዲያ ምን ማድረግ አለባችሁ? ወዲያውኑ ሐኪምን አማክሩ። ጃውንዲስ የጉበት ወይም የሃሞት ቱቦ በሽታዎች ዋነኛ ምልክት ነው። ሶስተኛ የገረጣ ወይም ደግሞ አመድ የመሰለ ቆዳ ነው። ይህ የደም ማነስን ያመለክታል። ዝቅተኛ ቀይ የደም ሴል ወይም የብረት መጠን ለቆዳ የሚደርሰውን የኦክስጅን አቅርቦትን ይቀንሰዋል። እንዲሁም ደካማ የሆነ የደም ዝውውርንም ያመለክታል። የልብ በሽታን ወይም የደም ቧንቧ በሽታዎችንም ሊያመለክት ይችላል። በተጨማሪም የንጥረ ነገር እጥረቶችንም ያመለክታል። የቫይታሚን ቢትዌል ወይም የፎሌት እጥረትንም ያመለክታል። ታዲያ ምን ማድረግ አለባችሁ? በብረትና በቫይታሚን ቢ12 የበለጸጉ ምግቦችን ተመገቡ፣ እናም የደማችሁን መጠንም አረጋግጡ። አራተኛ ሰማያዊ ወይም ወይን ጠጅ ከንፈርና የጣት ጫፎች ነው። ይህ በደም ውስጥ ያለው ዝቅተኛ የኦክስጂን መጠንን አመላካች ነው። ብዙውን ጊዜ የሚከሰተው በመተንፈሻ አካላት ወይም በልብ ችግሮች ምክንያት ነው። እንዲሁም ለቅዝቃዜ በመጋለጥም ይከሰታል። ይህ በደም ዝውውር መቀነስ ምክንያት የሚመጣ ጊዜያዊ የሆነ ምክንያት ነው። ታዲያ ምን ማድረግ አለባችሁ? የዘወትር ከሆነ የህክምና እርዳታን ፈልጉ። የልብ ወይም የሳንባ ችግሮችን ሊያመለክት ይችላል። ምንም ችግር ከሌለው ግን ቶሎ የሚጠፋ ነው። አምስተኛ ያልታወቀ የቁስል መታየት ወይም መቦርቦር ነው። ይህ የቫይታሚን ሲ ወይም ደግሞ የቫይታሚን ኬ እጥረትን ያመለክታል። ሁለቱም የደም ስሮችን ጤና እና የደም መርጋትን ይጎዳሉ። እንዲሁም የደም መዛባትን እንደ ሉኪሚያ ወይም ዝቅተኛ የፕላትሌት መጠንንም ያመለክታል። በተጨማሪም የመድኃኒት የጎንዮሽ ጉዳቶችም ሊሆን ይችላል። የደም ማቅጠኛ ወይም ስቴሮይድ መድኃኒቶችን በምትወስዱበት ጊዜ እንደ የጎንዮሽ ጉዳት ሊታይ ይችላል። ታዲያ ምን ማድረግ አለባችሁ? ምን ያክል ጊዜ እንደሚከሰት ተከታተሉ። በቀላሉ ወይም ደግሞ በተደጋጋሚ ቁስል ከታየ ሐኪምን አማክሩ። ስድስተኛ በተወሰኑ የቆዳ ክፍሎች ላይ የሚወጡ ብጉር ነው። ይህ የሆርሞን መዛባትን ያመለክታል። በመንጋጋ አካባቢ የሚወጡ ብጉር ብዙውን ጊዜ ከፍ ያለ አንድሮጂንስ ከሚባለው ሆርሞን ጋር ይያያዛል። እንዲሁም የምግብ መፈጨት ችግሮችንም ያመለክታል። በጉንጭ ላይ የሚወጣ ብጉር ከአንጀት አለመመጣጠን ጋር ሊዛመድም ይችላል። ጭንቀትንም ያመለክታል። የኮርቲሶል መጠንን ይጨምራል። ይህም የቅባት ምርትንም ያበረታታል። ታዲያ ምን ማድረግ አለባችሁ? የተመጣጠነ ምግብን ተመገቡ፣ ጭንቀትን ተቆጣጠሩ፣ እናም ስር የሰደደ ከሆነ የሆርሞን ወይም የአንጀት ምርመራን አድርጉ። ሰባተኛ የጠቆሩ ንጣፎች እናም የቆዳ መጥቆር ነው። ሃይፐር ፒግመንቴሽን የምንለው እንደ ማዲያት መሰል ማለት ነው። ይህ የሆርሞን መዛባትን ያመለክታል። በእርግዝና ወቅት ወይም የወሊድ መቆጣጠሪያ መድኃኒት በሚወሰድበት ጊዜ ይታያል። እንደ ሜላስማ ወይም ማዲያት ማለት ነው። እንዲሁም የኢንሱሊን ሬዚስታንስን ያመለክታል። ጥቁር እናም ለስላሳ ንጣፎች አካንቶሲስ ኒግሪካንስ የቅድመ የስኳር በሽታን ወይም የስኳር በሽታን ሊያመለክቱም ይችላሉ። የአሬናል ችግሮችንም ያመለክታል። የአዲሰን በሽታ የቆዳ መጥቆርን ሊያስከትል ይችላል። ታዲያ ምን ማድረግ አለባችሁ? የቆዳው ቀለም በድንገት ከተለወጠ የደም ስኳር እናም የሆርሞን መጠናችሁን በህክምና አረጋግጡ። ስምንተኛ ቀይ ቆዳ ነው። ይህ ሮሴሽያ የምንለውን የቆዳ በሽታን ያመለክታል። በጉንጮች በአፍንጫ ወይም በግንባር ላይ የሚከሰት ስር የሰደደ መቅላትን የሚያስከትል ነው። እንዲሁም ከፍተኛ የደም ግፊትን የሚያመለክታል። የፊት መነፋትን ሊያስከትል ይችላል። የአለርጂ ምላሾች ወይም ደግሞ ለሙቀት ስሜታዊነት ሲኖር ይከሰታል። ድንገተኛ መቅላት የሂስታሚን ምላሽን ሊያመለክት ይችላል። ታዲያ ምን ማድረግ አለባችሁ? የሚያስነሳባችሁን ቅመም የበዛባቸው ምግቦችን እናም አልኮልን አስወግዱ። የደም ግፊታችሁን ተቆጣጠሩ። እናም ስር የሰደደ ከሆነ የቆዳ ህክምና ባለሙያን አማክሩ። ዘጠነኛ ሽፍታ የሌለበት የማያቋርጥ ማሳከክ ነው። ይህ የጉበት ወይም የኩላይት በሽታ ሊያመለክት ይችላል። መርዛማ ንጥረ ነገሮች በመከማቻታቸው በአጠቃላይ ሰውነት ላይ ማሳከክን ሊያስከትል ይችላል። እንዲሁም የስኳር በሽታን የሚጠቁማል። የነርቭ መጎዳትና ደረቅ ቆዳ ማሳከክን ያመጣሉ። የታይሮይድ መዛባትን የሚጠቁማል። ሁለቱም ሃይፖ እናም ሃይፐርታይሮዲዝም የቆዳ እርጥበትን ሊነኩ ይችላሉ። ታዲያ ምን ማድረግ አለባችሁ? ማሳከኩ ከሁለት ሳምንታት በላይ ከቆየ የጉበት የኩላሊት፣ እናም የታይሮይድ ምርመራዎችን አድርጉ። አስረኛ የቆዳ ሽፍታ ወይም ደግሞ ቀይ ነጠብጣቦች ነው። ይህ የአውቶ ኢሚዩን ዲዚዝን እንደ ሉፐስ፣ ሶሪያሲስ ወይም ደግሞ ኤግዜማ ብዙውን ጊዜ እንደ ስር የሰደደ ሽፍታ ይታያሉ እነዚህን ሊያመለክት ይችላል። እንዲሁም አለርጂዎች ወይም ደግሞ ኢንፌክሽኖች ሲኖሩ የንክኪ የቆዳ በሽታ ኮንታክት ደርማታይተስ የምንለው ወይም የፈንገስ ኢንፌክሽኖችንም ያመለክታል። ታዲያ ምን ማድረግ አለባችሁ? የሚያስነሳባችሁን ምግቦችን፣ ሳሙናዎችን ወይም ደግሞ አዲስ ምርቶችን ልብ በሉ እናም ስር የሰደደ ከሆነ ለራስ መከላከያ ምልክቶች ምርመራን አድርጉ አስራ አንደኛ የቁስል መፎስ መዘግየት ነው ይህ የስኳር በሽታ ከፍተኛ ግሉኮስ የደም ዝውውርን ያበላሻልና የቁስል መፎስን ያመለክታል እንዲሁም ደካማ አመጋገብን ያመለክታል የፕሮቲን የዚንክ ወይም ደግሞ የቫይታሚን ሲ እጥረትን አመላካች ነው በተጨማሪም የደም ዝውውር ችግሮችን የደም ፍሰት መቀነስ የመፎስ ችሎታን ይገድባል ታዲያ ምን ማድረግ አለባችሁ ፕሮቲን የበዛባቸው ምግቦችን ተመገቡ ቁስሎችን ንጹህ አድርጉ። እናም መፎሱ ባልተለመደ ሁኔታ ዘገምተኛ ከሆነ የደም ስኳራችሁን አረጋግጡ። አስራ ሁለተኛ ከመጠን ያለፈ የጸጉር እድገት ወይም ደግሞ የጸጉር መርገፍ ነው። ይህ የሆርሞን መዛባትን ያመለክታል። ፒሲኦኤስ ከመጠን በላይ ጸጉርን ሊያስከትል ይችላል። የታይሮይድ መዛባት ወይም ደግሞ ጭንቀትን ያስከትላል። የጸጉር መሳሳትን ወይም ደግሞ መርገፍንም ያስከትላል። የንጥረ ነገር እጥረትንም ያስከትላል፣ በተለይ ብረት፣ ዚንክና ባዮቲን። ታዲያ ምን ማድረግ አለባችሁ? የሆርሞን እናም የታይሮይድ መጠንን መርምሩ። በቂ አመጋገብ ማግኘታችሁንም አረጋግጡ። አስራ ሶስተኛ ቀይ ወይም ደግሞ ወይን ጠጅ የመለጠጥ ምልክቶች ናቸው። ይህ ፈጣን ክብደት መጨመር ወይም ደግሞ ከመቀነስ ጋር ሊመጣ ይችላል። የኩሽንግ ሲንድረም ከመጠን በላይ ኮርቲሶል ሰፋፊና ጠቆር ያሉ የመለጠጥ ምልክቶችን ያስከትላሉ። ከመጠን ያለፈ ስቴሮይድን በመጠቀም ሊከሰት ይችላል። ለረጅም ጊዜ የሚወሰዱ ስቴሮይድ ክሬሞች ወይም በመድኃኒቶች የጎንዮሽ ጉዳት አማካኝነት ይከሰታል። ታዲያ ምን ማድረግ አለባችሁ? ድንገተኛ ወይም ደግሞ ያልታወቀ ከሆነ የሆርሞን መዛባቶችን አረጋግጡ። አስራአራተኛ በአንገት ወይም በብብት ላይ ወፍራም፣ ጥቁር ወይም ደግሞ ለስላሳ ቆዳ ነው። ይህ አካንቶሲስ ኒግሪካንስ ብዙውን ጊዜ ከኢንሱሊን ሬዚስታንስ ወይም ደግሞ ከስኳር በሽታ ጋር ይያያዛል። የሆርሞን መዛባት ወይም ደግሞ ከመጠን በላይ ውፍረትንም አመላካች ነው። ታዲያ ምን ማድረግ አለባችሁ? የጾም የደም ስኳርና የኢንሱሊን መጠናችሁን አረጋግጡ። አስራ አምስተኛ ቀይ መዳፎች ነው። ይህ የጉበት በሽታን ያመለክታል። የጉበት ችግር የተለመደ የመጀመሪያ ምልክት ነው። የሆርሞን ለውጦችንም ያመለክታል። እርግዝና ወይም የታይሮይድ መዛባቶችንም ያስከትላል። ታዲያ ምን ማድረግ አለባችሁ? ይህ ምልክት ከታየ የጉበት ተግባርና የሆርሞን ምርመራዎችን አድርጉ። ስለዚህ በአጠቃላይ ቆዳችን ለውስጣዊ ጤናችን መስታወት ወይም ደግሞ ምልክት ነው። የማያቋርጥ ወይም ደግሞ ያልተለመዱ ለውጦች ችላ ሊባሉ አይገባም። የሆርሞን መዛባትን፣ የንጥረ ነገር እጥረትን፣ የውስጥ አካል ችግሮችን እንደ የጉበት፣ የኩላሊትና የታይሮይድ እንዲሁም የልብ ችግሮች አሉ ከባድ የሆኑ የጤና ችግሮችን ሊያመለክት ይችላል። በተጨማሪም አውቶ ኢሚዩን ዲዚዝ ወይም ደግሞ የሜታቦሊክ በሽታዎችን ሊጠቁም ስለሚችል በቆዳቹ ላይ የምታዩት በጣም በርካታ ለውጦች ከባድ ችግሮችን ሊያመለክቱ ስለሚችሉ ካልጠፉና ከሁለት ሳምንታት በላይ የሚቆዩ ከሆነ ቶሎ ምርመራን ልታደርጉ ይገባል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይሌኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርሱላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ጥያቄያችሁን በኮመንት ላይ አስፍሩልኝ። ሰብስክራይብ ማድረግ አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውት